የፀጉር መርገፍ በወንዶችም በሴቶችም ላይ የተለመደ ነው በጄኔቲክስ በሆርሞን መዛባት በአመጋገብ እጥረት በጭንቀትና በአካባቢ ሁኔታዎች ጭምር ሊከሰት ይችላል እንደ ዕድል ሆኖ የፀጉር መርገፍን ለመከላከልና የፀጉርን የፀጉርን እንደገና ለማደግ የሚረዱ ብዙ ተፈጥሯዊ መፍትሄዎች አሉ እነዚህ መድኃኒቶች ለጤናማ የራስ ቆዳ አስተዋጽኦ ያደርጋሉ ይህም ጠንካራ ፀጉርን ለመጠበቅ አስፈላጊ ነው ስለዚህ በዛሬው ቪዲዮአችን የፀጉር መርገፍን ለመከላከልና እንደገና ለማደግ የሚረዱ 12 በሳይንስ ላይ የተደገፉ መፍትሄዎችን በስፋት የምና ይሆናል። በተለይ አስረኛው ፈጣን ለውጥ አለው። እንዲሁም በየቀኑ እንደዚህ ጤናው እንዲጠብቁና እንዲያሻሽሉ የሚጠቅሙ መረጃ እንዲያገኙ ይህንን ቻናል አሁኑኑ ሰብስክራይብ ማድረገውን አይርሱ። አንደኛ የተመጣጠነ አመጋገብን መከተል። ጤናማ አመጋገብ ለጤናማ ፀጉር እድገት ወሳኝ ነው። የፀጉሩ ክፍል በትክክል እንዲሰራ አስፈላጊ ቪታሚኖች እና ማዕድናት ያስፈልጋቸዋል። አመጋገቡ የሚከተሉትን ማካተት ይኖርበታል። ፕሮቲኖች፣ ጸጉር በዋነኛነት ኬራቲን ከተባለ ፕሮቲን የተሰራ ነው። እንደ አሳ፣ እንቁላል፣ ጥራጥሬዎች እና ዶሮ ያሉ የፕሮቲን ምንጮች ጸጉርን ሊያጠናክሩ ይችላሉ። ቪታሚኖች፣ ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ዲ እና ቫይታሚን ኢ የፀጉር ፎሎኪስ ጤናን ያበረታታሉ። እነዚህም ከካሮት ከስኳር ድንች፣ የሲትረስ ፍራፍሬ፣ እንጆሪ፣ ወተት፣ ስፒናች እና ለፀሐይ ብርሃን በመጋለጥ ያገኙታል። ሌላው ማዕድን ብረት፣ ዚንክና ማግኒዚየም ለፀጉር ጥንካሬና መሳሳት ለመከላከል ወሳኝ ናቸው። እነዚህም ከስፒናች፣ ቀይ ስጋ፣ ዱባ፣ ሽምብራ፣ ቅጠላቅጠልና ከለውዝ ያገኛሉ። ኦሜጋ3 ፋቲ አሲድ በኦሜጋ3 ፋቲ አሲድ የበለጸጉ እንደ ሳልሞን፣ ቺያዘር ና ዋልነትስ ያሉ ምግቦች የራስ ቆዳን ለመመገብ እብጠትን ለመቀነስና የፀጉር እድገትን ያበረታታሉ። ሁለተኛ፣ የራስ ቆዳ ማሳጅ። አዘውትሮ የራስን ቆዳ ማሸት የደም ዝውውርን ያሻሽላል። ይህም ጠቃሚ ንጥረ ነገሮችና ኦክሲጅንን ለፀጉር ከረጢቶች ለማድረስ ይረዳል። የደም ዝውውርን መጨመር የፀጉር እድገትን ያበረታታል እናም ፀጉር ከስሩን ያጠነክረዋል። ይህንን ለማድረግ የጣቱን ጫፎች በመጠቀም በየቀኑ ከአምስት እስከ አስር ደቂቃዎች ጭንቅላትን ክብ እየሰሩ ማሸት እንዲሁም እንደ ሮዝመሪ ወይም ፔፐርመንት ኦይል የመሳሰሉ አስፈላጊ ዘይቶችን በመጠቀም ውጤቱን ማሳደግ ይችላሉ። ሁለቱም የፀጉር ከረጭቶችን እንደሚያነቃቁ ታይቷል። ሶስተኛ፣ እሬት እሬት በማረጋጋትና በማለስለስ ባህርያቱ ይታወቃል። የጭንቅላትን እብጠት፣ ብስጭትና ፎሮፎሮን ለመቀነስ ይረዳል። እሬት የራስ ቆዳን የተፈጥሮ ፒኤች ሚዛንን ለመጠበቅ ይረዳል። ይህንን ለመጠቀም ትኩስ የእሬት ጅል ቀጥታ ጭንቅላት ወለ ቀቡ፣ እናም ለሰላሳ ደቂቆች ይተዉት ከዛም ለስላሳ ሻምፖ በመጠቀም ይታጠቡ። ይህንን እንደ አስፈላጊነቱ በሳምንት ከሁለት እስከ ሶስት ጊዜ መደጋገም ይችላሉ። አራተኛ የኮክናት ዘይት። የኮክናት ዘይት ጸጉርና ራስን ለመንከባከብ ለብዙ ዘመናት ጥቅም ላይ ውሏል። በውስጡ ያለው ቅባት ወደ ጸጉር ዘንግ ውስጥ ዘልቆ በመግባት የፕሮቲን መጥፋትን ይቀንሳል እናም ጸጉርን ከጉዳት ይጠብቃል። የኮክናት ዘይት የራስ ቆዳን ጤንነት የሚደግፉ ጸረ ፈንገስና ጸረ ባክቴሪያ ባህሪያቶች አሉት። ይህንን ለመጠቀም ሞቅ ያለ የኮክናት ዘይት የራስ ቆዳና ጸጉር ላይ ማሸት ቢያንስ ለሰላሳ ደቂቃዎች ወይም ለአንድ ሌሊት ይተውት። ከዛ በሻምፖ ይታጠቡ። ይህንን በሳምንት ከአንድ እስከ ሁለት ጊዜ ይጠቀሙ። አምስተኛ የሽንኩርት ጭማቂ። የሽንኩርት ጭማቂ ከፍተኛ መጠን ያለው ሰልፈርን ይዟል። ይህም የኮላጅን ምርት እንዲጨምርና የጸጉር እድገትን እንደሚያሳድግ የታወቀ ነው። ይህንን ለመጠቀም ከአንድ ወይም ከሁለት ሽንኩርት ጭማቂ ያወጡና በቀጥታ ወደ ጭንቅላቱ ይተግቡ። ለሰላሳ ደቂቃዎች ይተውት። ከዛ በሻምፖ ይታጠቡ። በሳምንት ከአንድ እስከ ሁለት ጊዜ መጠቀም ይችላሉ። ሌላኛው ስድስተኛ አረንጓዴ ሻይ፣ አረንጓዴ ሻይ በፀጉር ህዋሳት እንቅስቃሴን በማድረግ የፀጉር መርገፍን እንደሚቀንስና የፀጉር እድገትን እንደሚያበረታታ የተረጋገጠው ኢጂሲድን ጨምሮ በፀረ አንቲኦክሲዳንት የተሞላ ነው። ይህንን ለመጠቀም ሁለት ማንኪያ አረንጓዴ ሻይ በአንድ ኩባያ በሚፈላ ውሃ ውስጥ በመክተት እንዲቀዘቅዝ ያደርጉ። የቀዘቀዘውን ሻይ በጭንቅላት ላይ ተግብሩ እናም ከሰላሳ እስከ ስልሳ ደቂቆች ይተዉት። ከዛም በንጹህ ውሃ ይታጠቡ። ይህንን በሳምንት ከአንድ እስከ ሁለት ጊዜ መጠቀም ይችላሉ። ሰባተኛ፣ አብሽ። የአብሽ ዘሮች የፀጉር እድገትን በማበረታታት የታወቁ ፕሮቲኖችንና ኒኮቲኒክ አሲድን ይይዛሉ። በተጨማሪም ፀረ ብግነት ባህሪያት አላቸው። ይህም የራስ ቅሎችን መቆጣትን ይቀንሳል። ይህንን ለመጠቀም ሁለት የሾርባ ማንኪያ የአብሽ ዘሮች ለአንድ ሌሊት በውሃ ውስጥ ይዘብዝፉ። ከዛ በመፍጨት በራስ ላይ ይቀቡት። ከዚያም ለ30 ደቂቃ በመተው ይታጠቡ። ይህንን በሳምንት አንድ ጊዜ ይጠቀሙ። ስድስተኛ፣ የእንቁላል ማስክ እንቁላሎች በፕሮቲንና ባዮቲን እንዲሁም የፀጉር እድገትን በሚያበረታቱ ጠቃሚ ንጥረ ነገሮች የበለጸጉ ናቸው። እንዲሁም የፀጉር ሽፋንን ያጠነክራሉ። ይህንን ለመጠቀም እንደ ፀጉሩ ርዝመት አንድ ወይም ሁለት እንቁላልን በመጠቀም ወደ ራስ ቆዳው ላይ ቀቡት። ከመታጠቡ በፊት ከ20 እስከ 30 ደቂቆች ይተዉት። ይህንን በሳምንት አንድ ጊዜ ይጠቀሙ። ዘጠነኛ የሙቀት መሳሪያዎችን አጠቃቀምን መገደብ እንደ ፀጉር ማድረቂያ ትኩስና ከርሊንግ ብረት ያሉ የሙቀት መሳሪያዎች ከልክ በላይ መጠቀም ፀጉርን ያዳክማል። ይህም ወደ ስብራትና የፀጉር መርገፍ ይመራል። ከተሻለ የእነዚህ መሣሪያዎች አጠቃቀም ይገድቡ ወይም በዝቅተኛ ሙቀት ይጠቀሙባቸው። አስረኛ ጭንቀትን መቆጣጠር። የቆየ ጭንቀትና ውጥረት የፀጉር መርገፍን ሊያስከትል ይችላል። በመዝናናት ዘዴዎች ውጥረትም በአግባቡ መቆጣጠር የፀጉር መርገፍን ለመከላከልና እንደገና ለማሳደግ ወሳኝ ነው። ጭንቀትን መቆጣጠሪያ መንገዶች ሜዲቴሽንና ዮጋ እነዚህ ልምምዶች ለፀጉር መጥፋት አስተዋጽኦ የሚያደርጉ የጭንቀት ሆርሞኖችን ለመቀነስ ይረዳሉ። ሌላው የአካል ብቃት እንቅስቃሴ፣ መደበኛ የአካል ብቃት እንቅስቃሴ አጠቃላይ ጤናን ያሻሽላል እንዲሁም የጭንቀት ደረጃን ይቀንሳል። የትርፍ ጊዜ ማሳለፊያዎች ደስታን በሚያመጡ እንቅስቃሴዎች ውስጥ ይሳተፉ፣ ጭንቀትን ለመቆጣጠር ይረዳዎታል። 11 የቫይታሚን ማዕድን ሰፕሊመንቶች፣ በአመጋገብ ብቻ በቂ ንጥረ ነገሮችን ማግኘት ካልቻሉ የቫይታሚኖችና የማዕድናት ሰፕሊመንቶች ያስፈልገዎታል። ትክክለኛውን ማሟያ እያገኙ መሆኑን ለማረጋገጥ የጤና ባለሙያን ያማክሩ። ባዮቲን የፀጉር እድገትን እንደሚደግፍ ይታወቃል። ቪታሚን ዲ የፀጉር ስርን ለማጠንከር ይረዳል፣ እንዲሁም ብረት ከደም ማነስ ጋር ተያይዞ የፀጉር መርገፍን ለመከላከል አስፈላጊ ነው። አስራ ሁለት ህክምናዎች ከቤት ውስጥ መድኃኒቶች በተጨማሪ ከፍተኛ የፀጉር መርገፍ እያጋጠሙት ከሆነ የህክምና ዘዴዎች አሉ። ማንኛውም ህክምና ከመጀመሩ በፊት የህክምና ባለሙያ ማማከር አስፈላጊ ነው። ከህክምናዎቹ መካከል ሚኖክሲደል ወይም ሮጌን በወንድም ሆነ በሴቶች ላይ የፀጉር እድገትን ለማነቃቃት የሚረዳ የሚቀባ መፍትሄ ነው። ሌላው ፊናስተራይድ በወንዶች ላይ የፀጉር መርገፍን የሚቀንስ የሚዋጥ መድኃኒት ነው። የመጨረሻው የፀጉር ንቅለ ተከላ ቀዶ ጥገና ለከፍተኛ የፀጉር መርገፍ ዘላቂ መፍትሄ ነው። የፀጉር መርገፍ በጣም አስጨናቂ ሊሆን ይችላል፣ ነገር ግን ለመከላከልና የፀጉር እድገትን ለማነቃቃት የሚረዱ ብዙ ተፈጥሯዊ መፍትሄዎች አሉ። እነዚህ የተረጋገጡ የቤት ውስጥ መፍትሄዎች የራስ ቆዳን በመንከባከብ የደም ዝውውርን በማሻሻል እና የፀጉር ፎሎኪሎችን በመመገብ ላይ ያተኩራሉ። እነዚህም መፍትሄዎች ለብዙ ሰዎች ውጤታማ ሊሆኑ ቢችሉም መሰረታዊ የጤና ችግሮች ካለብ ወይም ለከባድ የፀጉር መርገፍ የባለሙያ ህክምና ከፈለጉ ከጤና ባለሙያ ጋር መማከር አስፈላጊ ነው። አይሆፕ በዛሬው ቪዲዮ ጠቃሚ መረጃና ትልቅ ግንዛቤ እንዳገኛችሁበት ተስፋ አደርጋለሁ። እንደዚህ አይነት ጠቃሚ የጤና መረጃ እንዲደርሳችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ለሌሎች ይህ ቪዲዮ እንዲደርሳቸው ላይክ፣ ሼር ማድረጎን አይርሱ። ሌላው ስለ ፀጉር ንቅለ ተከላ ምንነትና ስለሚያስከትለው አስከፊ የጤና ጉዳቶች ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል፣ እንዳያመልጣችሁ።